በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም አስራ ሶስት በዚች ቀን ታላቅና ቅዱስ የሆነ የቄሳርያ ሊቀ ጳጳስ ባስሊዮስ ላደረገው ታምር መታሰቢያ ሆነ። ይህም እንዲህ ነው። አንድ ጎልማሳ አገልጋይ የጌታውን ልጅ ስለወደዳት ልቡ እርሷን እንደ እርሷን እንደ እሳት እስከነደደ ድረስ እርሷን ከመውደዱ ብዛት የተነሳ ወደ አንድ ከሃዲ ሰራየኛ ሄደ። ሰራየኛውም የክህደት ደብዳቤ ጽፎ ሰጠው። ወደ አርሚ መቃብርም ሄዶ በመንፈቀ ሌሊት ደብዳቤዋን ይዞ ወደ ላይ እጁን አንስቶ በዚያ እንዲቆም አዘዘው። ይህ አገልጋይ ይህን ነገር ተቀብሎ የመሰሪ እንዳዘዘው አደረገ። በዚያም ጊዜ ከሴጣናት አንዱ መጥቶ ወደ አለቃቸው ወስዶ አደረሰው። ያችን የክደር ደብዳቤ ከእጁ ወሰደ፣ እንዲህም ብሎ ጠየቀው፦ ንጉስህ ክርስቶስን ትግደዋለህ? ፍቃድህን ከፈጸምክለት በኋላ ወደ እርሱ አትመለስምን? ይህም ጎስቋላ ባሪ አሁን ጌታ ያዘዝከኝን ሁሉ አደርጋለሁ አለው። መስሀቲ ዳቢሎስም ይህን ልታደርግ በእጅ ደብዳቤ ጻፍልኝ አለው። እርሱም በከበረ ደሙ የዋጀውን የክብር ባለቤት ክርስቶስን ክዶ በደብዳቤ ውስጥ የክህደት ቃል ጻፈለት። በዚያን ጊዜ ሴጣን የጌታውን ልጅ ልብ ውስጥ የፍትወት እሳት አነደደ። ይህንንም ባሪያ እጅግ ወደደችው። ከእርሱም መታገስ አልተቻላትም። ወደ አባቷ በመጮ በግልጥ የገሌ ባሪያን ቃል ካላጋባኝ አለዚያ ራሴን እገላለሁ ትለዋለች እንጂ መታገስ አልተቻላትም። አባትና እናቷ ፈጽሞ አዘኑ። በምንም በምንም ሊያስታግሷት አልተቻለው። የዚህ አገልጋይ ፍቅሩ በየዕለቱ በልቧ መጨመር ጀመር እንጂ። ስለዚህ ራሷን እንዳትገድል አባቷ ፈራ። ለዛ ባሪያ ሰጠው። እርሱም የጌታው ተቀብሎ ወደ ቤቱ አስገባት። ከእርሱም ጋር ያለው ፍላጎቱ ፈጸመ። ከእርሷም ጋር ረጅም ጊዜ ከእርሱም ከኖረች በኋላ አባትና እናቷን ሊቀርብ ብሎ ሀዘናቸውን ከላያቸው ያረቅላቸው ዘንድ ወደ እግዚአብሔር ሀዘንና ልቅሱን አብዝተው ነበር። ከዚህም በኋላ ክብር ይግባውና ጌታችን ክርስቶስ ጩኸታቸውን ሰማ፣ ልመናቸውም ተቀብሎ ይህ የወደደችውን አገልጋይ ጎልማሳ ክርስቲያን እንዳልሆኑ አስገነዘባት። ከእርሷም ጋር በነበረበት በዚያ በረጅም ዘመን አንዲት ቀን እንኳን ወደ ቤተ ክርስቲያን ሲሄድ ስጋውን ደሙንም ሲቀበል ወይንም አዳኝም በሆነ በመስቀል ምልክት እራሱን ሲያማትብ እርሷ አላየችውም። ስለ እምነቱም ጠየቀችው ግን አልገለጠላትም። እርሷም እንዲህ አለችው፣ አንተ ክርስቲያን ከሆንክ ና በአንድነት ወደ ቤተ ክርስቲያን እንሂድና በፊቴ ቅዱስ ቅርባን ተቀበል። እንዲህ ባስገደደችው ጊዜ ስለ እርሱ ያደረገውን ሁሉ ወደ ስራይኛ እንደሄደ በሴጣንም አምኖ እምነቱም በክርታስ ጽፎ ያንን ክርታስ ለሴጣን እንደሰጠው ነገራት። ይህን ነገር ከእርሱ በሰማች ጊዜ ደነገጠች፣ መሪ ልቅሶን አለቀሰች። እራሷን በማወዛወዝ እጅግ ተጸጽታ አዘነቻን ጊዜ ፈጥና ተነሳች። የቤተ ክርስቲያን ምሰሶ ወደ ሆኑ ሀገሯ ሊቀ ጳጳስ ወደ ቅዱስ ባስሊዮስ ሄደች። ከጉሩም በታች ወድቃ ሰገደችለት። ብላዊም የደረሰው ሁሉ አስረዳችው። ለሰው ልጆች ጠላት ከሆነ ከሴጣን እጅ ፈጽሞ ያድናት ዘንድ ብዙ በማልቀስ ለመነችው። ቅዱስ ባስሊዮስም ባሏ የሆነው ባሪያ ወደ እርሱ ልኮ አስመጣውና ጠየቀው። እርሱም የሰራውን ሁሉ አስረዳው። ቅዱስ ባስሊዮስም ተመልሰህ ክርስቲያን ልትሆን ከሴጣን እጅ ልትድን ትወዳለህ አለው። የአምባሪያ ጌታ ይሆንልኛልን አለ። ይህ ቅዱስ አባት የፈጣሪህን ስም እየጠራ ልብን አጽና አለው። ከዚህም በኋላ ከእርሱ ዘንድ በአንድ ቦታ ዘጋበት በመስቀል ምልክትም አማተበበት እንዲጸልይም አዘዘው። ራሱ ቅዱስ ባስሊዮስ ስለ እርሱ ጸልይ። ከሶስት ቀኖች በኋላ ጎበኘው እንዲህ አለው፣ እኒህ ሶስት ቀናት የደረሰብህ ምንድነው አለ። እርሱም በላዩ በመጮ ሰይጣናት ሲያስፈራሩት፣ ያንንም ደብዳቤ ሲያሳዩት፣ በእርሱ ላይ ሲቆጡ በመከራ ውስጥ እንደኖረ ነገረው። ቅዱስ ባስሊዮስም ከእርሳቸው ቁርጣ የተነሳ አትፍራ፣ እግዚአብሔር ይረዳሃል፣ አጽንቶ የሚጠብቅሃል አሉ። ከዚህም በኋላ ጥቂት እንጀራ ውሃ ሰጥቶ ቦታው መለሰው። ቅዱስ ባስሊዮስም ስለዚህ አገልጋይ ሄዶ ይጸልይ ጀመር። ዳግመኛ ከሶስት ቀኖች በኋላ ጎበኛውና በእርሱ ላይ ምን እንደደረሰ ጠይቀው። የአገልጋይም ጩኸታቸው እሰማለሁ፣ ግን አላያቸውም ብሎ መለሰለት። እንጀራና ውሃ ሰጠውና መከረው ወደ ቦታውም መለሰውና፣ ስለ እርሱ ሲጸልይ ቅዱስ ባስሊዮስ ሄደ። እስከ አርባ ቀኖች ፍጻሜ ድረስ እንዲያደረገ በአርባኛው ቀን ፍጻሜ ከርሱ ስለሆነ ጠየቀ። አገልጋይም እንዲያለው ቅዱስ አባቴ ወይ፣ ስለኔ ሰይጣናት ስትቃላውና ድል አድርገ ጥላ ስትረግጠው በዛሬው ያለሌት አየሁ አለው። ቅዱስ ባስሊዮስም ይህን ነገር ከሱ በሰማ ጊዜ እጅግ ደስ አለው። የገዳማቱ መነኮሳት ካህናትን ጠርቶ ስለዛ ሰው ያችን ሌሊት መላዋን እንዲጸልዩበት አዘዛቸው። በነጋም ጊዜ የአገልጋይ ወደ ቤተ ክርስቲያን እንዲያመጡት የዛችንም ሀገር ሕዝብ ሁሉ ሰብስቦ እጃቸውን ወደ ሰልማይ አንስተው አቤቱ ክርስቶስ ማረን፣ ይቅርበለን እያሉ ወደ እግዚአብሔር ፈጽሞ እንዲማለዱ አዘዛቸው። እንዳዘዛቸውም አደረጉ። እንዲህ እያሉ ሲማልዱ ያ ሰው ጽፎ ለሰይጣን ሰጥቶ የክህደት ደብዳቤ ከሰይጣን በሕዝብ ሁሉ ፊት ወደቀ። ሁሉም ደስ ብሏቸው መስኩን እግዚአብሔርን አመሰገኑ። የከበረ አባት ባስሊዮስም ባረካቸው። ስጋውን ደግሞ አቀብሎ ወደ ቤታቸው በሰላም በፍቅር አሰናበታቸው። እነርሱም ስለ ኃጢአታቸው ስርየት፣ ስለ ድህነታቸው ፈጽመው ደስ እያላቸው እግዚአብሔር እያመሰገኑ ይህን ቅዱስ አባት እያከበሩ ወደ ቤታቸው ገቡ እግዚአብሔር ምስጋና ይሁን እኛንም በዚያ አባት ጸሎት ይማረን በረከቱ ከኛ ጋር ትኖር ለዘላለሙ አሜን አሜን አሜን በሰላም ያስጀመረን በሰላም ያስፈጸመን አምላክ የተመሰገነ ይሁን ዛሬም ዘወትርም ለዘላለሙ አሜን